አሰላሙ አለይኩም ወረሐመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ በቅ ብያለሁ። ለቤት አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ እንዲሁም ነባሮችም ሼር ላይክ ያደረጋችሁ ሀሳብ አስተያየታችሁ እየጻፋችሁ አበረታቱኝላለሁኝ። ዛሬ የመጣሁት ጊሪስ ነው ማለት ነው ባለሁበት ሀገር አጥራ በኮይ አጠራር እንግዲህ ጊሪስ ይባላል። በተለያየ ሀገር ስም አላቸው። እንግዲህ በእኛ ሀገር ደግሞ ልክ እንደ ጨጨብሳ ማለት ነው። ጨጨብሳ እንደሚሰራ ማለት ነው። እኛ በእጃችን ቆረስ ቆረስ አድርገን እንግዲህ በቅቤ እናሻለን። እዚህ ደግሞ ልክ እንደ አገር ቤት ቡና እንደሚወቀጥ ማለት ነው። ውቅጥ ነው የሚደረገው። እንግዲህ ታዩታላችሁ። እስከ መጨረሻው ለማየት ሞክሩ ማለት ነው እንግዲህ የተጠቀምኩት ሁለተኛው ዱቄት፣ ያኔ ሁለተኛው ዱቄት ማለት የፎርኖ ዱቄት ሁለተኛው ማለት ነው። ቡር ይቤታል፣ ቡርና ነው የሚሉት እንግዲህ ጥቁሩ ማለት ነው። እሱን ነው የተጠቀምኩት፣ ጨውና ዘይት ውሃ ነው የተጠቀምኩት፣ ኖርማል ውሃ ማለት ነው። ከዛም በኋላ አሸሁት፣ ከዛ አስራ አምስት ደቂቃ ከድኛ አስቀመጥኩት። ከዛም በኋላ ትንሽ ትንሽ ቆራርጬ እንደ ቄጣ ማለት ነው። ቆራርጬ ጠበስኩት። ዘይት ትንሽ አርጌ፣ ያው ሳይበዛ ዘይት በዘይት እንዳይሆን ማለት ነው። መጨረሻ ላይ እንደ ቄቤ ስለሚጨመርበት ማለት ነው። ከዛ ጠብሼ ካወጣሁኝ በኋላ እንደምትመለከቱት፣ ያው ጠብሼ ካወጣሁ በኋላ በዚህ መልኩ እንደዚህ ጠብሼ አወጣሁት። ከዛም በኋላ ትንሽ ትንሽ እኔ ያው እነሱ ያው ዝም ብሎ ጨምሮ ይወቅጡታል። እኔ ግን ቶሎ ግን እንዲወቀጥልኝ ብዬ ቆራርሸዋለሁ በእጄ ማለት ነው ትንሽ አርጌ ቆራርሽ ዋለው እዚህ ጋር ደግሞ ታመር እየጨመርኩ ነው ታምር የውስጡን ፍሬ አውጥቼ ያዘጋጀውትን ወይ 15 ፍሬ ወይም ደግሞ ልክ እንደ እንትኑ መጠን ማለት ነው የቂጣው መጠን አይታችሁ ወይ 15 ፍሬ ወይ 20 ፍሬ ቴምር ትጠቀማላችሁ የጣፈጭነታችሁ እንዳይበዛበት ማለት ነው። ያው በቁጥሩም የተጠቀሙት ማለት ነው። ያው ከበዛበት በጣም ጣፋጭ ይሆናል ማለት ነው። ይሄ ቅቤውም ደግሞ እንደዛ የሚነክል ስለሆነ ማለት ነው። ከዛም በኋላ እሱን ከጨመርኩ በኋላ ከላይ ደግሞ ሰመን ነው የሚሉት እዚህ ሀገር። የተለያየ ሀገሮች ስም አላቸው እንግዲህ እዚህ ሀገር ደግሞ ሰሜን ይሉታል። ይሄንን ይሄ የምን ቅቤ እንደሆነ አላውቅም፣ ምክንያቱም የተለያየ እንትን ቅቤ ያዘጋጃሉ እዚህ ሀገር ማለት ነው። የግመል ቅቤ ያዘጋጃሉ፣ የፍየል ቅቤ አዘጋጃሉ። ከዚህ በፊት የፍየል ወተት አይቤ አወጣጡን አሳይቻችሁ ነበር ማለት ነው። ልክ እንደዛው ይሄንንም የተለያየ ቅቤ ስለሚያዘጋጁ ሰሜን ነው የሚሉት እንግዲህ። ይሄን ሰሜንን ጨምሬያለሁ ከላይ ሁለት ማንኪያ ከግማሽ እንደዚህ ጨምሪያለሁ። ያው እናንተ ያሰራራችሁ መጠን ነው ማለት ነው። እንግዲህ በዚህ መልኩ ይሄ ተምሮን ያዘጋጀሁት ነው። ፍሬውን አውጥቼ ፍሬ ማውጣት አለባችሁ። ከዛም ከጨረስኩኝ በኋላ ወቀጥ ወቀጥ አድርጌዋለሁ እንዳያችሁት ማለት ነው። ከዛም በኋላ ደግሞ ያው ቀዝቀዝ ስላለ በእሳት ትንሽ ሞቅ ሞቅ አረጉት። ከዛም በኋላ በመቆያ ሀራራ ማለት ነው ወይም ሀራራ ጨመርኩት እንዳይበርድ ማለት ነው። ከዛም በኋላ ሸፋፋሪጌ ሰጠዋቸው ብልታረጉ ውጣቸዋለው። እንግዲህ ያው የተለያየ ሀገር ስም አላቸው። እንግዲህ እንደሚታዩት ማለት ነው። እንግዲህ ይሄ ጊሪስ ነው የሚባለው በዚህ ሀገር ማለት ነው። ጊሪስ ይሉታል እና የተለያየ ሀገር እኔ አላውቅም። የዚህ ሀገሩ እንግዲህ ግርስ ነው የሚባለው በራሳችን ሀገር እንግዲህ ጨጨብሳ ነው የምንለው እና በዚህ መልኩ ግርሱን ጨርሼ እንግዲህ ከዳድኝ ምን ብዬ ሰጠዋቸው። በጣም ይወዱታል፣ በጣም ደስ ይላቸዋል። በዛ ላይ በከረግ ከረግ ወይም ደግሞ ወይም ደግሞ ሻሂ እንትን ብለው ከእሱ ጋር ነው የሚመገቡት ማለት ነው። ለቁርስ ለመክፈስ ነው፣ ራትም ለምሳም አይሆንም እንግዲህ ለመክሰስ እና ለቁርስ ነው የሚሆነው ማለት ነው። በጣም የሚወዱት አለ እዚህ ሀገር በጣም እሰራለሁ ማለት ነው። በተደጋጋሚ እሰራለሁ፣ በተደጋጋሚ ያዛለሁ እና በዚህ መልኩ እንግዲህ ተወቅጣላቸው እንደዚህ። ወላይ እንዴት እንደሚደክም ማለት ቶሎ የሚደቅ መሰላቸው አይደቅም፣ ወላይ ጥሎ አይደቅም። እና በጣም ነው የሚያደክመው። እንግዲህ ወቀጥ ወቀጥ አድርጌ በሁለት እቃ ነው የጨመርኩት። እንግዲ አንዱ ለ እንትን ለወንዶች ነው፣ አንዱ ደግሞ ለሴቶች ነው ማለት ነው። እንግዲህ በዚህ መልኩ አዘጋጃለሁ። አበረታቱን ሼር ላይክ እያደረጋችሁ ሀገር ሲገባ ደግሞ ኢንሻላህ በጥሩ ቪዲዮ በጥሩ እናንተን የሚያስደስት ቪዲዮውን ይዤ እመጣለሁ። ለአሁን ስደት እስካለሁ ድረስ የለቀቁትን ነገር አይታችሁ እንግዲህ ቀጨም አርጋችሁ ሼር ላይክ እያደረጋችሁ በታትናችሁ ላይክና ሼር አድርጉልኝ ማለት ነው። ለምታበረታቱኝ እንዲሁም ደግሞ ፈቅዳችሁ ወዳችሁ ሰብስክራይብ ለምታደርጉ ቤተሰብ ለምትሆኑ ከልብ ነው አመሰግነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከሚመጣ ባላችሁበት የአላህ ሰላምና ዝናቱ አይለያችሁ እያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ።